የዘማሪቷ መደፈር እጅግ እያነጋገረ ይገኛል። ሃይማኖተኛ፣ መንፈሳዊ ብዙዎችን ያስተምራሉ፣ ይመክራሉ፣ ከጥፋት መንገዳቸው በተግሳጻቸው ይመልሳሉ የሚባሉ መምህራን ሰባኪያንና የሀይማኖት የሃይማኖት አባቶችና ሰዎች እንዲያለውን ነገር አደረጉ ሲባል መስማት እጅግ ያሳፍራል፣ ያስደነግጣል። አሁንስ ማን ነው የሚታመነው ያስብላል። የዘማሪቷም አደባባይ ወጥቶ ማልቀስ እጅግ ልብ የሚሰብር ነው። በእንደዚህ አይነት ህመም ያሉ እጅግ ብዙ ናቸው። ዘማሪቷ እውነቱን አንድ ባንድ ተናገረች። የደረሰባትም እግዚኦ የሚያሰኝ ነው። ደፋሪ የተባሉት ምን አሉ? ስለ ዲኤንኤ ምርመራው የወጣው መረጃ ምንድን ነው የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የዘማሪት የምስራች ስሞን ቤተሰብና እጩኛ የጥቅም ውዝግብን በተመለከተ የደረሰንን አሁናዊ መረጃም በስፋት እናስደምጣቸዋለን። መኖርን ፈራን ያስባለ አስደንጋጭ ክስተት በህይወት እንዲህ ባለ መልኩ መፈተን እጅግ ያሳዝናል። በአዲስ አበባ ከአደጋው በፊት የተፈጠረው አሳዛኝና የብዙዎችን ልብ የነካውን ክስተት በስፋት የምናስደምጣችሁናል። በሌላኛው መረጃችን ደግሞ ከ12 ቀናት በኋላ ኢራንና እስራኤል ፀጥታ ሰፍኖባቸዋል። ከወደ እስራኤልና ኢራን የተሰማውን መረጃ በዝርዝር እሳታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ መንፈሳዊ ወቅታዊና ጋሪ መረጃዎችን በየዕለቱ የምናደርሳችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ።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 ገብቶ ወደ ዩኒቨርሲቲ ቢሄድ ምኞቱ ነበር። ግን የሚያስተምረው የሚደግፈው ሰው ያስፈልጋል። አዲስ አበባ የሚገኝ ዘመድ እንዲረዳው ጠየቀው። ፕሪፓራቶሪ ከምትገባ ዲፕሎማ ተወዳደር ብሎ ምላሽን ሰጠው። ዩኒቨርሲቲ የመማር ህልሙ ተጨናገፈ። ያለው አማራጭ ፕሪፓራቶሪ የሚለውን ትቶ ዲፕሎማ ተምሮ በአጭር ጊዜ ስራ ይዞ ተናናሾቹን ማስተማር የሚለው ውሳኔን በመወሰን የጤና ትምህርት ተወዳድሮ በመግባት ትምህርቱን በአግባቡ ጨርሶ በማዕረግ ተመረቀ። ከተመረቀም በኋላ ሁለት ዓመት ወደ ቤተሰብ ተመልሶ ያለ ስራም ተቀምጧል። ከሁለት ዓመት በኋላ ህልሙ የነበረውን የዩኒቨርሲቲ ትምህርት ለመማር ፕሪፓራቶሪ ተመዘገበ። ትምህርቱን በሚገባ ተከታትሎ የ አስራ ሁለተኛ ክፍል ፈተናን ጥሩ ውጤት በማምጣት አምቦ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ ትምህርትም ተመደበ። በአምቦ ዩኒቨርሲቲ ጥሩ ውጤት በማምጣት እዛው መምህር በመሆን ተቀጠረ። የሁለተኛ ዲግሪ ትምህርት በማግኘትም አዲስ አበባ ዩኒቨርሲቲ ትምህርቱን መከታተል ጀመረ። ታዲያ የዚህ ወጣት ህይወት እጅግ አሳዛኝ ነው። ለአንዳንድ ሰው ህይወት በፈተና የተሞላች መሆኗንም ቁልጭ አድርጎ ያሳያል። በዚህ ውስጥ እያለ ትዳር መሰረተ። ባለቤቱ ወለጋ ጌዳሜ የሚባል ቦታ ገጠር ውስጥ ነበር የምትሰራው። እሱን አቁማ እሱ ጋር እንድትመጣ ካደረገ በኋላ ስራ ጀመረች። ከብዙ የህይወቱ ጣውረድ በኋላም ልጅ ወለ ወለዱ ልጃቸውም 3 ዓመት ሞላት። ህይወት በዚህ ሁኔታ እየቀጠለ የሚስቱት ቅዳሜ ከሐረማይ ዩኒቨርሲቲ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

ወደ ቀጣይ መረጃችን ስናመራ የዘማሪት የምስራች ስምኦን ቤተሰብና እጮኛዋ የጥቅሙ ውዝግብ የታችን። ዘማሪት የምስራች ስምኦን ህልፈት የፈጠረብን ሀዘን ከውስጣችን ሳይወጣ በወላጆቿ ና እጮኛዋ ማል የተነሳው ፍጹም የዘማሪቷን ሀዘን የረሳ በጥቅምና ንዋይ ላይ መሰረት ያደረገ እሰጥ አገባ፣ በእውነት እምነት አለኝ ከሚል ሰው የሚጠበቅ አይደለም። ምነክቷቸው እንደሆነ ዘማሪቷ ከምን አይነት ሰዎች ጋር እንደኖረች የሚያስጠይቅ ነው። ነው። ከአድናቂዎቿና አዛኞቿ የተሰበሰበው ብር እሷ ራሱ በህይወት እያለ ጭምር እንዴት እንደ በካከነ ሲናገሩ ወደ ኋላ ተመልሰን እንድንጠይቅ ያደርገናል። አሳዛኙ ነገር ውዝግቡ ብዙዎቻችንን ያሳዘነ የዘማሪቷ ህይወት የህመሟንና የልፈቷን ጉዳይ ከተመለከተው በላይ ከህዝብ የተሰበሰበው ብር እዚህ ገባና ወጣ ላይ የተመሰረተ መሆኑ ነው። በእውነት እንዲህ ለመሆን መንፈሳዊነት ምን ይሰራል? እንዴት ከማላቸው እሷ እንኳን ቀርታ የለም ይቅር የሚል እንዴት ይጠፋል? እሷ ታማ ተኝታ ከህዝብ በተሰበሰበ ገንዘብ ልብስ ሸመታ፣ ባለመተማመን ካሜራ ጠምዶ መጠባበቅ፣ መካካድ እጅግ ይዘገንናል ተብሏል። ሟች ተረስታ ቤተሰብ ሌላ የውዝግብ ምዕራፍ ውስጥ ገብቷል። ሁለቱም ወገኖች በየፊናቸው ማህበራዊ ሚዲያ ላይ ተሰጥተው ይካሰሳሉ። መቼም ሕሊና አልመለሳቸውም። እንዴት ነፍሷ ትታዘባቸው! እንዴት የልጃቸውና የእጮኛው ሀዘን አልሰበራቸውም? ይህ እሷን ረስቶ የመወዘጋገብ ብርታት ከየት መጡት? የቤተ ክርስቲያን አባቶች የታሉ? እንዴት ተው እንጂ ነውር ነው እረፉ የሚላቸው ወዳጅ ዘመድ እንዴት አጡ? እጅግ ያሳዝናል። በቅርባቸው ያላችሁ ወገኖችም እረፉ ተው እንድትሏቸው ጥሪያችንን እናቀርባለን፣ የሚሉ በርካታ መልእክቶች በማህበራዊ ትስስር ገጽ ላይ የተጋሩ ይገኛሉ። ወደ ቀጣይ መረጃችን ስናመራ የዘማሪቷ መደፈር በርካቶችን እያነጋገረና በርካቶችንም አስደንግጦ የቆየ ጉዳይ ሆኗል። ቀሲስ ደበበ ስጢፋኖስ በሰሜን አሜሪካ ቨርጂኒያ የደብረ ቁስቋም ቅድስተ ማርያም በቅዱስ ገብርኤል ቅድስ ክርስቶስ ሰምራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተዳዳሪ ካህን ዘማሪት ዮርዳኖስ ደረጃ በሸገር ኢንፎ ላይ በመቅረብ ሰሞኑ አንስታ ከ16 ዓመት በፊት በአገልግሎት ላይ በትራስ አፍኖ ደፍሮኛል ስትል ክስ አቅርባለች። በዚህ ተግባር አስረግዞኝ አሁን ቁርጥ እሱን የሚመስል የ15 ዓመት ልጅ ይዤ ኑሮ ከብዶኝ ለጎዳና ህይወት ልወጣ ነው እና ልጁን አምኖ በመቀበል ተገቢውን ድጋፍ ያድርግልኝ፣ ካልሆነም የልጅነት ማረጋገጫ ምርመራ ዲኤንኤ ተደርጎ ቁርጦ ይታወቅ ስትል በአደባባይ በእንባ ጠይቃለች። እውነት መምሩ ይህንን የረከሰ ተግባር ፈጽመው ከሆነ የደፈሩት ዘማሪዋን ብቻ ሳይሆን ቤተ እምነቷን መቅደሱን እንዲሁም መላው ምዕመናንን ነው። መምሩ ደግሞ ድርጊቱን ሳይፈጽሙ ከሆነ ይክስ። ቀረበው የቀረበው በአሰት የተከሰሱት እሳቸው ብቻ ሳይሆኑ ቤተ ክርስቲያኗም ናትና ጉዳዩም በአስቸኳይ መፍትሄ መስጠት ያስፈልጋል። ለዚህም ቀላሉ መንገድ ዲኤንኤ ነውና መምህሩም የተባለው ልጅ ቀርበው በአስቸኳይ ያለምንም ማቅማማት ምርመራ ተደርጎ ሀቁ ሊታወቅ ግድ ነው። ይህንን ለማድረግ የአገረ ስብከቱ ጳጳስ፣ የአገረ ስብከቱ የስራ ኃላፊዎች፣ የደብራቸው አገልጋዮች፣ የአገረ ስብከቱ ምዕመናን በጋራ ሆነው መስራት ግድ ይላቸዋል። በተጨማሪም ይህንን ሀቅ እያወቃችሁ ዝምታን የመረጣችሁ ወይም ለመሸፋፈን የጣራችሁ መምህራን፣ ዘማሪያን እንዲሁም አገልጋዮች ሁሉ የዚህ ዘማሪ ትንባ የእውነት ከሆነ የተከተለ ሰላም ይነሳቸዋልና ስለ እውነት ብሎም ስለ ተዋህዶ ብላችሁ ከእውነት ጎን እንድትቆሙ ስል ጥሪን አቀርባለሁ በማለትም በርካቶች የዘማሪት ዮርዳኖስን ጉዳይ በተለያዩ ማህበራዊ ትስር ገጾቻቸው ላይ እያጋሩ እውነቱም በፍጥነት እንዲታወቅ ጥሪያቸውን እያቀረቡም ይገኛሉ። ወደ መጨረሻው መረጃችን ስናመራ ከ12 ቀናት ገደማ በኋላ ኢራንና እስራኤል ጸጥታ ሰፍኖባቸዋል። የአገሪቱ ነዋሪዎችም ለሁለት ሳምንታት ያህል ሰቀቀኑንባቸው ከነበረው ፍንዳታዎች የጥቃት ማስጠንቀቂያዎች ድምጽም እፎይ ብለዋል። ለመሆኑ በትናንትናው ዕለት ሀገሪቱን አስመልክቶ የተፈጠሩ አዳዲስ ክስተቶች ምንድን ናቸው? አሜሪካ የመከላከያ የደህንነት ኤጀንሲ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክለር ማብሊያ ይዞታዎችን እንዳላወደመና ምናልባትም ከወራት በኋላ ሊመልሰው እንደሚችል ያደረገው ቅድመ ግምገማ ማሳየቱን የአሜሪካ ሚዲያዎች ዘግበዋል። ይህንን ግምገማ የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሊቬትም ፍጹም የተሳሳተም ብለውታል። ዶናልድ ትራምፕ በኢራን ላይ የፈጸሙት ጥቃት ጥቃት የኒውክሌር ይዞታዎቿን ሙሉ በሙሉ ያወደመ ነው በሚለው አቋማቸውም ጸንተዋል። በእስራኤልና ኢራን መካከል ያለው የተኩስ አቁም የጸና የሚመስል ሲሆንም ሁለቱም የንኑ እውቅናም ሰጥተውታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁለቱ ሀገራት የተኩስ አቁም ስምምነት ጥሰዋል በሚል ኃይለ ቃል በመናገር ጣልቃ መግባታቸውን ተከትሎ መጽናቱም ተገልጿል። የእስራኤል እና የኢራን መንግስታት በቅርቡ በነበረው ጥቃትም ሁለቱ ድል አድራጊነታቸውን አውጀዋል። ትራምፕ በኔዘርላንድስ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኒቶ ስብሰባን እየተካፈሉ ሲሆን ዋነኛ አጀንዳው የጥምረቱ አባል ሀገራት ለመከላከያ የሚያደርጉትን መዋጮ ላይ ያተኮረም ነው ተብሏል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።